ሰላም እንዴት ሰንብታችኋል? ውድ የብስራት ዩቲዩብ ቻናል ተከታታዮቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። እንደ ሁልጊዜው የተለያዩ ሀሳቦችን ይዘን ወደ እናንተ የምንደርስ ነው የሚሆነው። የካፍ ኢንስትራክተር ኢንስትራክተር ሽፈረሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ቆይታን ማደርገው አዲስ ማምር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁን ቆዩ። ኢንስትራክተር፣ እንኳን ደህና መጡ። እንኳን ደህና ቆየሽ። ሳምንቱ እንዴት ነበር? ጥሩ ነው። አሪፍ ነበር። አሪፍ ነው። እንግዲህ የተለያዩ ጨዋታዎችን እየኮመኮምን ነው የምንገኘው። በየሊጉ አጓጊ ትንቅንቅ የበዛበት ጨዋታ ነበር። የመጨረሻ ስለሆነ እንግዲህ የግድ ነው። ቁጥር ደረጃው ዝቅ ያለበት ከፍ ለማለት የሚወርደው ደግሞ እንዳላለመውረድ ወደ ዋንጫ የሚሄደው እንኳ ለይቶለታል። ብዙ እንትን የለም፣ ግን እዛ አራት ውስጥ አምስት ውስጥ ለመግባት ትግል ያስፈልጋል። ቻምፒየንስ ሊጉ ላይ ለመሳተፍ የአውሮፓ ትልቁ መድረክ ስለሆነ ያው ሆኗል። እዛ ላይ ትግል አለ። መልካም ጥሩ። ወደ ዋናው ፕሮግራማችን እንለፍና ለዛሬ የሚያዝናቸው የተለያዩ ሀሳቦች አሉ። በቅድሚያ የመጀመሪያ የያዝነውን ጉዳይ ብናነሳ ጥሩ ነው። ቅድሚያ የምናገኘው ዳኞችን ነው። ያው እግር ኳስ ሲነሳ የግድ ነው። አንድ እግር ኳስ ካለ ዳኛ መጫወቱም ወይ መከወን አይችልም። ስለዚህ እኛም የሊጎች መጠናቀቂያ ማብቂያቸው ላይ እንገኛለንና እንደው ለእግር ኳስ ዳኞች የትኞቹ ወቅቶች ናቸው ፈታኝ የሚሆኑት ብለን እንደ መግቢያ ጥቂት እንጥቀስ እና ወደ ዋና ሀሳባችን ግን የሚሆነው አንድ ዳኛ ትልቅ ጨዋታ ብለን እኛ ስያሜ የምንሰጠው ወይም ደግሞ ትልልቅ ጨዋታዎችን እንዲመራ ኃላፊነት የሚሰጠው በምን አይነት መስፈርት ነው? ብዙ ጊዜ ተመልካቹ ወይም ደግሞ ደጋፊው ትልቅ ጨዋታ በሚሆንበት ጊዜ ዳኛው ማን ነው ብሎ ሄዶ የሚመለከትበት ነገር አለ። ያም የሚመጣው አንዳንዴ ዳኞች ለአንድ ቡድን ይደግፋሉ ወይም ደግሞ ለዛ ቡድን ይቃወማሉ ብለው ጥያቄዎችን ስለሚያነሱ ያ ዳኛ ትልቁን ጨዋታ የሚመራበት መስፈርት ምክንያቱ ምንድን ነው? እድሜ ነው ወይስ ደግሞ የጨዋታ ብዙ ያጫወተበት የጨዋታ ጊዜ ነው የሚለውን ብናነሳ መልካም ነው እና ለምንድን ነው ትልቅ ጨዋታዎችን የሚመሩ ዳኞች የሚመረጡበት መስፈርት የሚለውን እናንሳ እንግዲህ የዚህ የዳኝነት ጉዳይ እንደም ብዙ የሚያጨቃጭቅ ነው። ዳኞች ማለት አመዳደብ ላይ አመዳደብ ላይ መዳቢ የሆኑትንም ክለቦቹም ተስማምተው አያውቁም። እርግጠኛ ነኝ ተስማምተው አያውቁም። ምክንያቱም ባሳለፍ ነው የዳኝነት ታሪክ ውስጥ እንደ ዳኛም ሆነን አይተነዋል እንደ መዳቢዎቹም እንደ ኃላፊዎቹም ሆነን አይተነዋል። እንደ ተመልካችም ሆነን አይተነዋል። ስለዚህ ምንም እነኚህ አንድ ሆነው አያውቁም። እርግጥ የተወሰነ ግንዛቤ ይኖራል። በየሰው ገሌ ቢሆን ይሻላል ይላል። ተነስቶ ገሌና ገሌ ይህን ጨዋታ ገሌ ቢያጫውተው ይሻላል ይላል። ታዲያ ምደባም ላይ ይሄ ጥያቄ ይኖራል አለ ለምንድን ነው እገሌ የሚለው ነገር ለምን መጣ? ሁሉም ከሆኑ በሰልፍ ከሆነ በተራ አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር እያለ ለምንድን ነው የማይሄደው ያልን እንደሆነ ትልቁ ዳኛ የሚያሰኘውን መስፈርት አሟልቶ ወደ ዳኝነት ከመጣ በኋላ ዳኛ ደግሞ የራሱ የግል መስፈርቶች ደግሞ ይኖሩታል። ይሄ ማለት ጨዋታውን የማጥናትና ለጨዋታው ያለው የወሳኝነት ጉልበት ምን ያህል ነው የሚለው ይወስናል። አንዳንድ ዳኞች ዳኝነቱን በጣም ያውቁታል፣ ሙያውን ያውቁታል እና ግን አንዳንድ ነገር ይቀራቸዋል። ለምሳሌ በጣም ብዙ ትዕግስተኛ የሚሆን ዳኛል። ትዕግስቱ ከመጠን ያለፈ ዳኛ ትዕግስቱ በጣም ማለት ከመጠን አልፏል ብለን ስንል በራሱ በሽታ ነው። ለጨዋታ አይሆንም። ምክንያቱም ተጫዋቾች በንዴት ላይ በብስጭት ላይ በደመ ሞቃት ደማቸው በሞቀበት ጊዜ ላይ ሁሉ የሚሰሩት ነገር አለ። እነዚህን እያዘገናዘብሽ ነው እንጂ ትዕግስትን መጠቀም የሚገባው በጣም ብሩታል በሆነ አካሄል የሚሄደው ወይም ጭካኔ ባለበት ሁኔታ ላይ የጨዋታው ህጎች ሲጣሱ አይሄ ምንም አይደለም ብለሽ ደግሞ አሁንም ትዕግስትን የምትጠቀሚ ከሆነ ያን ጨዋታ ይዞ ለመውጣት ያስቸግራል። አንዱ ትልቁ መመዘኛ ይሄ ነው። እገሌ ለጨዋታው በትክክል መፈጸም የእሱ ውሳኔ ጉልበት አለው ወይ ተብሎ ይመዘናል። ጉልበት ብቻም ደግሞ አይደለም ማለት ውሳኔው አሁን ቅድም ካልኩት ከትዕግስቱ ጋራ፣ ከቆራጥነቱ ጋራ ብቻም አይደለም። ምን ያህል ደግሞ ጨዋታውን በቅርበት ሆኖ ይከታተለዋል የሚልም ነገር አለ። እሱንም ጨምሮ ማየት አለና አንዳንዱ እድሜው እንትን ከሆነ ሳብ ያለ ከሆነ ከኳሱ ጋር ያለው ከተጫዋቾቹ ጋር ያለው ፍጥነት እኩል አይሄድም፣ በመጠኑ ነው የሚሄደው። ስለዚህ እሱ ደግሞ በራሱ አንድ መስፈርት ይሆናል። እነዚህ ሁሉ ስላሉ ጨዋታውን የሚመድበው አካል እነዚህን መመዘኛ አድርጎ ያስገባል። በተረፈ ግን በጨዋታው ሕግ ላይ መደራደር የለም፤ ሁሉም ዳኞች ያውቁታል ተብሎ ፈተናውን አልፈው ሲያጫወቱ የቆዩ ናቸው። ለምሳሌ አንድ የእንግሊዝ ፕሪሚየር ሊግ ዳኛ ሀያ አምስት ጨዋታ አጫውቶ ከሆነ ሰላሳ ጨዋታ ያጫወተ ካለ ቅድሚያ ሰላሳ ጨዋታ ላጫወተው ይሰጣል። ሊያ ከባድ ጨዋታ ነው የሚባለው ላይ ለምን ቅድም እንዳልኩት መብሰሉ ስለሚፈለግ ነው። ደግሞ ዳኛ በመሰረቱ ጨዋታውን ፈጣን ማድረግ ይችላል። ቀዝቀዝ እንዲልም ማድረግ ይችላል። ይሄንን በዳኝነት ሙያ ውስጥ ሆነን ነው የምናውቀው። ሌላው ላያውቀው ያውቀው ይችላል። ግን ምንድን ነው መፍጠን ማለት? መፍጠን ማለት እሱ አንዱ መመዘኛው ነው። እንግዲህ መመዘኛ ብለን ስንል ጨዋታውን ያፈጥናል ወይስ ጨዋታውን ያቀዘቅዛል? እሺ ማቀዝቀዙ ለምን ይበጃል? ምን አይነት ጨዋታ ነው መቀዝቀዝ ያለበት? ትግል የበዛበት ጨዋታ እዚህም መጓታት እዛም መጓታት እዚህም መማታት እዛም መሸራታት ሲበዛ፣ ይህንን ለመቆጣጠር የሚቻለው በመቆንጠጥ ነው፣ ማለትም በማዘግየት ነው። እሱ የራሱ ቴክኒክ ስላለው ማለት ነው። ሌላው ደግሞ ጨዋታውን ማፍጠን ብለን ስንል ደግሞ ቀስ ተብሎ ፍጥነት ያለውን አካሄድ ቅድም ባልኩት አይነት እንይዝና በእያንዳንዱ የጨዋታ እንቅስቃሴ ላይ ደግሞ በፊሽካን እንዳይቆም ፊሽካን እንዳይበላው ያንን ጨዋታ መጠንቀቅ አንቲሲፔሽኑ የግምት ኃይሉ መጠኑ ሰፋ ያለ ዳኛ የሆነ እንደሆነ በአድቫንቴጅ ጨዋታውን ሊያፈጥነው ይችላል። ጥፋት ባለ ቁጥር ከምታቆሚ፣ ስትለቂው ጨዋታው ይቀጥላል። እዚህ ተረግጫለሁ፣ እዚህ በእጅ ኳስ ተነክቷል፣ እዚህ ምናምን የሚል የለም። እሱ አድቫንቴጅ ብሎ ቀጥሎ ከቀጠለው ይሮጣል ጨዋታው። እሱ ተጫዋቹ ተመታው ባለ ቁጥር በእጅ ኳስ ተነካ ባለ ቁጥር እንዲህ አረገ ባለ ቁጥር በፊሽካ የምታቆሚ ከሆነ እየዘገየ ነው የሚሄደው። አይሄድም ጨዋታ። አንዱ ማፍጠኛ መንገድ እሱ ነው የሚሆነው። እንግዲህ እንደ እነዚህ የመሳሰሉት ናቸው እንደ መመዘኛ ተደርገው የሚወሰዱት ባህሪ በእርግጥ አንዱ መመዘኛ ነው። ምክንያቱም ተጫዋች ተበሳጭቶ ውሳኔውን መቃወም የተለመደ ነው። የዚህን የውሳኔ መቃወም ጉዳይ ሕጉም ግምት ሰጥቶት የዳኛውን ውሳኔ በጸጋ ለመቀበል ቢጫ ካርድ ያሰጣል ብሎ ደንግጎታል። አለ ቢጫ ካርድ ላይ ከዛ ለመታቀብ በተቻለ መጠን ዳኛ ትዕግስተኛ መሆን አለበት። ደግሞ እንደዚህ ስለተባለ ራሱን ሳይጠብቅ ጨዋታውን መምራት ደግሞ አይችልም። ምክንያቱም ያም ተነስቶ መጥቶ የሚያመናጭቀው ከሆነ ያም በምልክት በሰውነት እንቅስቃሴ ሁሉ መቃወም አለ። አሁን በሰውነት በእጅ መንቀሳቀስ፣ በማፌዝ መልክ እንዲህ በጭንቅላት ምናምን የማሳጣት ወይም አትችልም የማለት ትርጉም ያለው አይነት ነገር፣ እንዲህ አይነት ነገር በሚኖርበት ሰዓት ዳኛው አሁንም ትግስተኛ ካልሆነ ህጉ ይፈቅድለታል፣ ቢጫ ካርድ መስጠት ይችላል። ቢጫ ካርድ በሰጠው ጊዜ ግን ለውጡ ምንድን ነው ነው? ተጫዋቹ በጸጋ ይቀበላል ወይስ ያንን ብስጭቱን አግራቤት ያደርገዋል፣ ያባብሰዋል? ከዛስ ወዴት ይሄዳል? ዳኛው እኮ ያለው ስልጣን ምንድን መሳሪያ ይዞት የሚገባው ሌላ ማንም የለም፣ ካርድ ነው። ቢጫውን ጨርሷል ያለው ቀይ ነው፣ በቀይ ነው። አሁን በቀይ ተጫዋች ደግሞ አገኘ ማለት የመጨረሻ ነው፣ የዛ ጨዋታ ውስጥ እንዳይጫወት ማገድ ነው። መታገድ ደግሞ አሸንፋለሁ ብሎ ብዙ ገንዘብ የወጣበት ምርጥ ተጫዋች የተባለውን ተጫዋች መቀነሻ መንገድ መሆን የለበትም፣ ቀይ ካርድ እና በተቻለ መጠን መታገስ አንዱ መስፈርት ነው የሚሆነው። እንግዲህ እንደዚህ ናቸው። በጠቅላላ ካለው ከአካላዊ እንቅስቃሴው እስከ በፊሽካ የሚሰጣቸው ውሳኔዎች፣ በፊሽካ ደግሞ ውሳኔ ሳይሰጣቸው ደግሞ በዋርኒንግ ተጫዋቹን የማቀዝቀዝ ሁኔታም አለ ስርቅ በጣም በፍጥነት በመሄድ አጠገቡ በመገኘት ይህን ይህንን ማድረግ የዳኛው እንግዲህ ችሎታ መመዘኛ ነው። እነዚህን ሁሉም የተቸራቸው ነው፣ ሁሉም የተሰጣቸው ናቸው ብሎ ማለት ግን አይቻልም። ሁሉም ፈጣን የሆነ ተጫዋች ይኖራል። በዕድሜውም ወጣት የሆነ ተጫዋች አለ። እንደነ ማይክል ኦሊቨር የመሰሉት ሲጀምሩ በሃያ ምናምን ዓመቱ ነው የጀመረው እሱ ስለዚህ እንደዚሁ ነው የመጣው። እንግዲህ አሁን ላይ ነው አንድ አሁን ባለፈው ሰሞን ገደማ ነው ትንሽ ጭቅጭቅ የበዛው እንጂ ጥሩ ዳኛ ነው እሱ። እኔ ባጋጠመኝ በዚህ በእኛ ጣቢያ ላይ ከመሴ ጋር ስንሰራ እግር ኳስም በሬዲዮ ተመልከቱ እንግዲህ በቆየሁባቸው ረዥም ዓመታት እሱ ዳኝነት ውስጥ ከገባ ጀምሮ ከስምንት በታች ነጥብ ሰጥቼ አላቅም። ትልቁንም አምስት ነጥብ ስምንት ማነው ስምንት ነጥብ አምስት የምሰጠው ለሱ ነበር። ስራዬ ብሎ ስለያዘው ውስጡ ነበረ እንግዲህ አሁን አሁን ወይ እንግዲህ አንዳንድ ጊዜ ኦቨር ኮንፊደንስ መሆን ነገሮችን ያበላሻልና እንደዛም፣ እንደዛ ሆነው እንደሆነ አላውቅም፣ ወይ ደግሞ በጊዜው የራሱ የሆነ ፐርሶናል ችግሮችም ቀላቅሎበት እንደሆነ አላውቅም። አንዳንድ ነገሮች ተዛብተው አይቻለሁ። ኤኒዌይ እንደነዚህ አይነት ዳኞች ያስፈልጋሉ። ያንን ጥሩን ካሊበሩን ማበላሸት አይገባም። ና እንደነዛ አይነት ዳኞች ያስፈልጋሉ። መመዘኛቸው እንግዲህ አልፎ ብዙ በጥቂቱ ይህን ይመስላል። መልካም ኢንስትራክተር እንደ መመዘኛዎቹ ጥሩን ጨዋታ እንዲመሩ ወይም ደግሞ ትልቅ ጨዋታ እንዲሰጣቸው ይህን ያህል ካልን፣ በአንጻሩ ደግሞ ትልልቅ የሚባሉ ትልልቅ ስም ያላቸው ጎበዝ ደግሞ ዳኞች አንዳንዴ በሚሰሩ ጥፋት ወደ መታገድ ይደርሳሉ ና አንድን ዳኛ ከጨዋታ እንዲታገዱ ወይም ጨዋታ እንዳያጫውት ከሚያደርጉት ምክንያቶች መካከልስ የትኞቹ ናቸው የሚጠቀሱት እንግዲህ ተጫዋችን ለማማን ነው ዳኞችን ለማገድ የሚያደርስ ምንድን ነው ዋናው ዋናው ምንድን ነው የጨዋታውን የተሰጣቸውን እንዲዳኙ የሚያደርጋቸው ጉልበት የጨዋታውን ህግ በትክክል ያለመወጣት ነው፣ ያለመተርጎም ነው። ምክንያቱም አሁን በተለያዩ መንግስታዊም ይሁን ግላዊ ድርጅቶች ውስጥ ያሉ ኃላፊዎች ወይም በኃላፊነት ደረጃ የሚነቃነቁ ሰራተኞች ምናልባት እምነት ማጉደል፣ በሰዓት ያለመገኘት፣ ታማኝነት ወደዚህ እንግዲህ እንዲ እንዲ የመሳሰሉ ነገሮችን ትኩረት እንደሚደረግባቸው ሁሉ በእግር ኳስ ዳኝነት ደግሞ ዳኛው እነዚህ በሌላ መልኩ ይታያሉ። ይሄንን ጨዋታ ለምን እንዲህ ያለ ውሳኔ ሰጠው? ለዚህ ለዚህ ለነበረው ድርጊት ለምን እንዲህ አይነት ውሳኔ ግልጽ ሕግ ካለ ለምንድነው ይሄን ያላደረገው የሚል ነገር ይመጣል። ጥርጣሬ የሚያስገኝ የውሳኔ አሰጣጥ ከሆነ አንዱ ከደረጃው ዝቅ የሚያደርግ ነገር ነው። ጥርጣሬ ሁለተኛው እና ደግሞ ትኩረት የሚደረግበት ዳኛው ሄዚቴት የማረክ የመጠራጠር ይሄ ማለት መወሰን ያቅተዋል ማለት ነው። ህጉን ያውቀዋል፣ ግን ለመወሰን ተቸግሯል ወይም የሌሎችን እርዳታ ይፈልጋል ማለት ነው። ይሄም አሁንም ቅድም መጀመሪያች ላይ እንዳነሳሽው አንድ ዳኛ የትኛውን ጨዋታ ይሰጠው ለገሌ ሰጠው፣ ይሄኛው ለሱ አይገባውም፣ ይሄ ለሱ ነው የሚያሰኙትን ግምቶች የሚያላላ ይሆናል። ስለዚህ ጥርጣሬ የሚያስገኝ የሚያስመጣ ዳኝነት ውሳኔ ያመጣ ከሆነ ይሄም አሁንም ዝቅ ለማድረግ ደረጃውን ለመ ትንሽ ይቀረዋል ማለትም፣ ሜካፕ አርጎ ይምጣ ነው። ቅጣት አደለም ኖርማሊ ምንድነው? ሜካፕ የሚቀረው ነገር አለ ቅጣት ነው። እና ማለት በዚህ በቅጣት ስንትን ውስጥ ገብቶ እንደገና ራሱን አሻሽሎ ይምጣ የሚባልበት ነው። ይሄ ዝቅ ማድረጉ የሚመጣው አሁን ባለው ደረጃ ለዚህኛው አይመጥንም። እስቲ አንድ ወር ቆይቶ ደግሞ እንደገና አስተካክሎ ይምጣ ይባላል ወይ ሁለት ወር ወይ ሶስት ወር እንደዛ እንደተደረገው ድርጊት ማለት ነው። እንግዲህ እነዚህ ናቸው። ሌላው ትሪትመንት ነው። ቅርታ ትሪትመንት ማለትም ተጫዋችን እንዴት ነው ትሪት የሚያረገው? እንዴት ነው የሚያስተናግደው? አንድ ቢሮ ውስጥ ገቢ ከጥበቃው ጀምሮ በመሀሉ የሚያልፈው በዛ ላይ የተመደበ አግባብ ያለው ኃላፊ ሁሉ እስከ ሴክሬታሪዋ ድረስ ከዛም ደግሞ እንደገና ወደ ኃላፊ ውስጥ ገቢ እነ የተያያዙ ኃላፊዎች ናቸው በየደረጃው እና እንዴት ነው ባለ ጉዳይን ትሪት የሚያደረጉት? ይህ መመዘኛቸው ነው። እንዴት ትሪት ያደርጋሉ? ጸሐፊዋ ሰውየውን ስትቀበል እንግዳውን እንዴት ነው ትሪት ያደርጋቸው? እንዴት ነው ወደ አለቃው እንዲገባ የምታረገው? እንዲህ የመሰለው ነገር አለ። አሁንም ደግሞ ይሄን ትሪትመንት ነው መታየት ያለበት እና ይሄ ዳኛ በእንቅስቃሴዎቹ ላይ ሁሉ ተጫዋቾቹን እንዴት ነው ትሪት የሚያደርጋቸው እንደው ለተራገጠ ወይም እግሩን ላነሳ ሁሉ ቅጣት ይሰጣል ወይስ፣ ለመራገጥ እየሞከረ እየሳተ የሚሄድን ተጫዋች አሁንም እንዴት ነው የሚያደርገው? እንዴትስ ያናግረዋል? አሁን በፊት የዳኛው በጎ ፈቃደኝነት ተደርጎ ይወሰድ ነበር ተጫዋቾችን ማነጋገር፣ መሄዳ ውስጥ መምከር። ህጉ ግን አሁን አስገብቶላቸዋል። ማለትም ከቢጫ ቀይ ካርድ በፊት ዋርኒንግ እንዲኖር ያ ማለት ያ ዋርኒንግ ሄደሽ በቃል የምትናገር ነው። ህግ አለሽ። አሁን በምን ህግ ነው የሚያናገረኝ ብሎ ሊል አይችልም። እንደ ድሮ ይጨቀጭቀኛል ሊል አይችልም። አሁን ተጫዋች ህግ አለ። በዛ ህግ መሰረት ነው ተጫዋቹ እያናገረው ያለው። ተው ብሎ ማለት፣ የምትሄድበት ነገር ጥሩ አይደለም ብሎ ማለት፣ ራስን ተቆጣጠር ብሎ ማለት፣ ራስን ጠብቅ፣ ሌላውንም እንደዚሁ አደጋ ላይ እንዳጥል ብሎ ማለት፣ እንደነዚህ የመሳሰሉትን ነገሮች ዋርኒንግ መስጠት አለበት ማለት ነው። ይሄ ነው እንግዲህ ይህም አንዱ ጨዋታውን ይዞ ይወጣል አይወጣም የሚያሰኘውንም ነገር የሚያመጣልን ነው የሚሆነው እና እንደነዚህ የመሰሉትን ነገሮች ትኩረት ይሰጥባቸዋል ማለት ነው። እንግዲህ ይሄን አልፎ ወደ ካርድ የሚጋብዝ ደግሞ ተጫዋች የመጣ እንደሆነ ለካርድ መሳሳት የሚሳሳ ዳኛ መሆን የለበትም ነው። በካርድ ልስጠው አልስጠው ይሄ ተጫዋች አሁን ቢወጣ እንደዚህ የሚል ጭንቅላት ውስጥ መክተት የለበት። እሱ የነዛ የአሰልጣኝና የተጫዋቾች ስራ፣ ዳኛው ሊሰራ አይገባም። ወይም የቡድን የክለቡን ስራ ዳኛ እዛ ሜዳ ውስጥ ሊሰራ አይገባም። ይሄ የነሱ ነው። ለምንድነው አንድ ተጫዋች ስናጫወት ገና አስር ደቂቃ እንደተጫወተ ሜዳ ውስጥ በቀይ ካርድ የሚወጣው ይወጣል። ህጉ አስር ነው። ገና እንደው አንድ ግማሽ ጨዋታ እንኳን ጨዋት ብሎ ሊል አይችልም እንደ ዳኛ፣ እኔም ልል አልችልም። ደርሶብኛል እንደዚሁ በዳኝነት ጊዜ። ቴን ሚኒትስ ነው እንደውም በትክክል አስር ደቂቃ ያልሞላ ባልሞላው ተጫዋች ላይ ቀይ ካርድ መዝዣለሁ። ምክንያቱም ህጉ ነው ያ፣ ተጫዋች ንቁ ነው። ዳኛው ንቁ ነው መሆን ያለበት ሁልጊዜ። ተጫዋቾች ኳስ እንደዚህ ይዘው እዚህ ገደማ ላይ ሲደርሱ ይሄኛው ለመቀማት ሲመጣ ሊቀማው ይችላል። ከቀማው በኋላ ኳሱን ለጓደኛው ሊሰጥ ይችላል። በመቀማቱ ዳኛው ታዲያ አይኑን እዚህ ጋር ሆኖ ከሆነ የሚከታተለው እንደ ኳሱ በሄደበት አቅጣጫ አይደለም አይኑ መሄድ ያለበት መለስ ማለት አለበት። ኳሱን ከለቀቀ በኋላ መለስ ማለት ምንጊዜም ተገቢ ነው። ያ ጊዜ ነው ዳኞች አላዩንም ተብሎ ጥፋት የሚደረገው። ጥፋት መደረግ ብቻ ሳይሆን ጉዳት ያደርሳል በተጫዋቹ ላይ። ስለ መለስ ስትይ፣ መለስ ስል ልክ ይሄኛው ይሄኛውን በቴስታ ሲመታው ነው ያገኘው። አሁን ይሄም ምን ብለሽ ታልፊዋለሽ? ገና አስር ደቂቃ ነው። ልለፈው ወይስ በምክር ልለፈው? እንዲ በምክር እለፍ ይላል ያ ጭካኔ ያለበት አመጣ። ልጁም ደግሞ በቃ እሱ ልጅ እንደውም የተጋጣሚው ደጋፊ ነው እስከ መባልም ስያነሱ ብቻ ማለ ራስሽም ዓይንሽ የሚያዋል እና ስለዚህ ይሄን ማድረግ የዚህ ኃላፊነት አሁን የዳኛው አይደለም። የቡድን መሪው ያሰልጣኙ፣ እዛ ያሉ ቴክኒካ የቴክኒክ አባላት ምክር ነው ተጫዋቾቹን አስታጥቆ እንዲገቡ ማድረግ ቴክኒኩን ብቻ ለን ጓል ጎል ስትመታ ስታቀብል እንደዚህ ሲሆን የሚለው ነገር አይደለም። የዚህ የባህሪ ኤክሰርሳይዝም ያስፈልጋልና ዳኛ ይሄንን እዛ ግምት ውስጥ መክተት የለበትም። የጨዋታው ተጥሷል፣ በቃ ሲጣስ ምን አድርግ ይላል ውሳኔ ይሰጣል፣ ይሄን አድርግ ይላል፣ ያንን ማድረግ ነው። ኮመን ሴንስ የምትጠቀሚባቸውም ነገሮች አንዳንድ ሊኖሩ ይችላሉ ኦፍ ኮርስ። ግን ያ በኮመን ሴንስ ፊት አድርገሽ ይህንን ግን መጠቀም አያቻልም፣ መሸፈናት ትችልና የዚህ አይነት ነገሮችን እንግዲህ ግምት ላይ መክተት ነው እና ምክር ብለን ስንል ከምክር ወደ ካርድ ለመሄድ ያለውን ደረጃ በጣት የሚቆጠር አይደለም። አንድም ሁለትም ሶስትም ላይሆን፣ ሁኔታዎች አንቺ አደጋ ያደርሳሉ የበለጠ ነገር ሊያመጡ ይችላሉ ብለሽ ስትል ተጫዋቹን መልቀቅ አያስፈልግም መምከር መንገር ያስፈልጋልና እንግዲህ ዳኞች እነዚህ ሁሉ አጠቃለው ምሉ ሆነው ሊገኙ ይችላሉ ወይ ነው አይቻልም። አንዱን ስትዩ አንዱ አሁን ቅድም ጨዋታውን ማቀዝቀዣ መንገድ ብዬ ያልኩሽን አድቫንቴጅን የሚጠቀም ዳኛ ስንት ነው? ማቀዝቀዣ መንገድ ብቻ ሳይሆን ደግሞ አድቫንቴጅ፣ የተመልካቹንም፣ የክለቡንም ፉትቦል አፍቃሪውን ተመልካች፣ ደጋፊ ያልሆነውን ጭምር ከመቀመጫ ብድግ የሚያስደርግ አጨዋወት መንገድ ነው አድቫንቴጅ። ምክንያቱም ያን አድቫንቴጅ በመልቀቁ ጭቅጭቅ እንዳይ ፊሽካ ነፍቶ ጭቅጭቅ አድርጎ ቅጣት ምት ከሚመታ እንዲቀጥል በማድረጉ ምክንያት ብዙ ጎል ገብቷል እኮ። ያንን ያዳኛ ነው። ለዛ ኳስ ምክንያቱ አንቲስፔሽኑ ወይም የግምቱ ጉዳይ ይሄን ኳስ ከዚህ ሲመታ የዚሁ ደግሞ ጓደኛ እዚህ ጋር ከሆነ እዚህ ጋር ይሄን እዚህ ጋር ብዙ ተጫዋቾች ሊኖሩ ይችላሉ። ነገር ግን ኳስ የያዘው ተጫዋች ይሄ ነው። ይሄ አስራ ሁለት ቁጥር እዚ ጋ ጠለፈው ዘጠኝ ቁጥርን ኳሷ ግን ተመታለች፣ ተመታ ሄደች። ነው ይሄንን ኳስ ነው እንግዲህ አንቲሲፔሽን ምን ይሄ ኳስ ብሔር ነው ጥቅም ያለው ወይስ በፊሽካ ቁሜ ቅጣት ምት መስጠቱ ነው ጥቅም ያለው የሚለው ነው የዳኛው ግምት። ይሄ በብዙ ጨዋታዎች ውስጥ ጎልቶ ይታያል። እንደዚህ እንደምናየው ላይሆን ይችላል። ስለዚህ ይሄን እንዲሄድ ካረግኩት በኋላ ኳሱ ይሄድና ፈጣኑ ተጫዋች ይሄም አለዚህ ግን፣ ሮጦ መጥቶ የመጣው ሥራ አንድ ቁጥር ይሄን ኳስ ገፍቶ ግብ ያገባዋል። ያልተጠበቀ ግብ ስለሚሆን ቅድም እንዳልኩት የስፖርት ቤተሰቡ በጣም በደስታ ነው። ደጋፊው ብቻ አይደለም ኳስ የሚያቆሉ ይሄ የማን ጣልቃ ገብነት አለበት? የዳኛው አንዳንድ ዳኛ ደግሞ ይሄንን ይተውና እዚህ ጋር ይዞ ልክ ሲረግጠው ሲያየው፣ ኳሱ እኮ እየሄደ ነው። ፊር አድርጎ ቢጫ ካርድ ማነው፣ ኳሱን ያቆመዋል። ኳሱን ሲያቆመው ተራቅጠሃል እያለ ነው። ስለዚህ ካርድ አለው ቢጫ ካርድ ይሰጠዋል። ቢጫ ካርድ የመስጠቱ ጉዳይ አይደለም፣ ውበቱ የኳሱ አልተጠበቀም። ለምን? ሕጉ አጋዥ አድርጓል። በአድቫንቴጅ ምክንያት የሚሄድን ኳስ ውጤት ካየህ በኋላ ሁለት ታላላቅ ነገሮች አሉ። አድቫንቴጅ ላይ እንደ እግረ መንገዱን ካነሳ ነው ብ በአድቫንቴጅ ምክንያት ኳሱ ሄዶ ልክ እዚህ እግር ላይ እንደሚደርስ ገምቼ ነው የለቀኩት። ሳለቀው ግን ቅጣት የምትሰጠው ከሆነ አንድ በቅጣቱ ተመጣጣኝ የሆነ ካርድ ትሰጣለ፣ መስጠት አለበት። ቢጫ ካ ወይ ቅር ካርድ ይሰጠዋል ሁለተኛ ይሄ ይሄንን አድቫንቴጅ ብዬ ስሰጥ ተጠቃሚው ተጫዋች በትክክል የቆመ መጠቀም የሚችል መሆኑን ማረጋገጥ አለብኝ። አይ የለም ይሄን አላረግም ቅጣት ምት መስጠት ነው የሚሻለኝ አድቫንቴጁን አልፈልግም የሚል ግን ቅድም እንዳልኩሽ የማይረሳው ካርድ መስጠት ግን ግዴታ ነው። አሁን ደግሞ ይሄን ካርዱን አልሰጥህም ፈቅጄልሃለሁ። ካልሆነ ደግሞ ይሄ ኳስ ይመታል፣ ግብም ሊገባ ይችላል፣ ውጭም ሊወጣ ይችላል። ይሄ ጨዋታ እንደገና ከመጀመሩ በፊት ግን ይሄ ተጫዋች ብጫ ካርዱ ነው ያያል፣ ወይም ቀይ ካርድም ካለ ቀይ ካርዱ ነው ያያል። አውቄ ነው ያለፍኩት ያን ጊዜ ጨዋታውን ላለማቋረጥ ብሎ ማለት አለብን እና እንደዚህ የመሰሉትን ነገሮች ማሟላት ይገባል ማለት ነው። ጥሩ ኢንስትራክተር እንግዲህ፣ ቆንጆ ቆይታ ነበር ያደረግነው። የዛሬው መሰናዷችንን ግን እዚህ ላይ እንቋጭ እና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን፣ ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ከእኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ቆይታን አብሬያቸው ያደረግኩት አዲስ መሀመድ ነበርኩ። እስከ ሳምንት ቸርቆዩልን